አሁን አሁን ስጋት እየሆነ የመጣው የሳይበር መጭበርበር ብዙዎችን እያማረረ ይገኛል። እየተራቀቀና ከቀን ወደ ቀን አይነቱን እየቀያየረ የዜጎች ስጋት በመሆን ለግል መረጃ መሰረቅና ለኢኮኖሚ መቃወስ እየዳረገ ይገኛል። ታዲያ ማህበረሰቡ የሳይበር ግንዛቤው እንዲጨምርና እራሱን እንዴት መከላከል አለበት ስንል ከኢንፎርሜሽን መረብ ደህንነት ጋር ኢቢሲ ዶት ስትሪም ቆይታ አድርጓል። እንግዲህ አዌር መሆን የመጀመሪያው ነገር፣ ስለምንጠቀመው ሶሻል ሚዲያ ባህሪ በደንብ ማወቅ ያስፈልጋል። ሁለተኛ ነገር ደግሞ ዜሮ ትረስትን ይባላል። የትኛውም ሰው ዘመዳችንም ሆን ጓደኛችንም ሆን ምንም ይሁን የሚልክልን ሊንክ አሁን ናውደይ ሊንክ ሲላክ በቀላሉ የሚታይ አይነት ነገር አይደለም። ቀላል ነገር ነው ግን ኮንሽስ መሆን ያስፈልጋል። ይሄ አጠቃላይ የሳይበር ደህንነት ንቃተ ህሊናችንን ማሳደግ ይኖርብናል። በዚህ ጉዳይ የማህበራዊ ትስስር ገጿን የተቀማችው ናኒ በተለያዩ ጊዜያት አይነቱ እየተቀያየረ በእሷ ማንነት ከወዳጅ ዘመዶቿ ብር እየተቀበሉ እንደነበር እና አሁንም እየተቀበሉ መሆኑን ነግራናለች። አንድ ጓደኛ ነበረችኝ እና ኦንላይን ስራዎች የምትሰራ አርቲስት ናት። እሷ ቴክስት ላከችልኝ። ያው ከሰላምታ ነው የሚጀምሩት ብዙ ጊዜ እንዳንቺ እንደሚያቀር ሰው ሆነው። ኦኬ ከዛ በኋላ አዲስ ኦንላይን የጀመርኩት ስራ ስላለ ሜምበር ላርግሽ ማለት ችግር የለም አልኳት። በቃ ኖቲፊኬሽን ላይ ኮድ ይመጣል እሱን ላኪልኝና በትንሽ ሜምበር አረግሻለሁ አለች። ብቻ ስለነበር ልክ ኮዱ ሲመጣ ላኩኝ ማለት ነው። ያ ማለት በቃ መግቢያቸው ነው። ሀካ ረጉ ንም ሀካ አርገዋት ነበረ። እነሱ ናቸው ሲያወሩኝ የነበረው አቆምሽበት ኮንቨርሴሽን ነው የሚነሱት። ላይክ አሁን አንቺ እንደት ነሽ ማንዬ ምናምን ትይኝ ከነበር ከዛ ተቆመበት ቴክስት ስለሚቀጥሉ ብዙ መጠርጠርም አ ከዛ በኋላ በቃ ብዙ ሰው ጋር ገንዘብ ተጠይቆ ነው። ወዲያው የእህቴ ባል ጋር ስለነበር መጀመሪያ ብር የተጠየቀው እሱ ደወለ። ከዛ እኔ ፌስቡክ ላይ ስገባ ምንም ስቶሪ ፖስት ማድረግ አልችልም፣ ምንም ማድረግ አልችልም። ሀክ ተደርጓል። ገንዘብ ነው በቃ የሚጠይቁበት። እንዳንቺ እንደዚህ ጓደኞችሽ የሆኑት ጋር የገቡ ቴክስቶችሽን እያዩ በቃ ከቆመበት እንዴት ናችሁ ቤተሰብ ደህና ነው እያሉ ያው ኦረዲ ተጻፉት ሰው ጋር ያለሽን ነገር ስለሚያውቁት በዛው እንደዚህ ሆኜ ነው ስልከ ይዝቅ ስለሆነ ነው ሰው ታሞ ነው ድምጽ ክፍል ሀገር ብረዳ ኩሊ እስከሰሞን ራሱ ወደ 70 ብር ሄዷል። እንግዲህ በፊት ላይ የተከፈተው ኢቭን እኔ አይደለሁም የከፈኩት ጓደኛዬ ነበረች። ምንም ማስታውሰው ነገር የለም ኢሜይልን አላስታውስ ሰዓቱ ላይ ነበር ስልክ አላስታውስ። የሳይበር ደህንነት ንቃተ ሕሊናችንን ከፍ ማድረግ አለብን። ያ ሲባል ነገሮቹ ቤዚክ ሊሆኑ ይችላሉ፣ ብዙ ሚዲያዎች ላይ ሰምተናቸው ሊሆን ይችላል። ነገር ግን አፕላይ ማድረግ መተግበሩ ግን ወሳኝ ነገር ነው። ለምሳሌ የምንጠቀማቸውን አፕሊኬሽኖች ፓስወርድ መስጠት ሊሆን ይችላል። ለምሳሌ ቴሌግራም ሆኖ የቴሌግራሙም ፒንም መስጠት ወይ ፓስወርድ መስጠት ያስፈልጋል እዛው አፕሊኬሽኑ ላይ ከዚም ባለፈ ደግሞ በባዮሜትሪክስ መቆለፍ ያስፈልጋል ቱ ፋክተር አውተንቲኬሽን ወይም ደግሞ ባለሁለት ማረጋገጫ ኮድ አለ እሱንም ኦን ማድረግ ያስፈልጋል ሪካቨሪ ሜሎችንም በኢሜል ስልክ ማን ነው ፓስወርድ ቢጠፋን ሴት ያደረግነው ፓስወርድ ቢጠፋብን መልሰን ልናገኝ የምንችለውን ኢሜል ማስገባት ማለት የሴኪዩሪቲ ሜርመንቱን ከፍ ማድረግ እንወስዳቸው ነው እናስቀምጣቸው እንደ የደህንነት መተግበሪያዎቹን ከፍ ማድረግ። ከዛ ባለፈ እንደምንጠቀምባቸው የሶሻል ሚዲያ አካውንቶች ባለቤቶቹ የሚያስቀምጡት ቤስት ፕራክቲስ አለ፣ ምርጥ ተሞክሮ የሚሉት ማለት ነው። ለዚህ እነዚያን ሆኖ ማድረግ ያስፈልጋል። ለምሳሌ ፌስቡክ ላይ ከሆነ ፓስወርድ በሚቀየርበት ሰዓት ላይ ኦቲፒ ወደ ስልካችን ሊልክ ይችላል። እሷ አንድ አማራጭ ነው። ወደ ኢሜይላችን ሊልክ ይችላል ከዛ በኋላ ሪኮቨሪ ኮዶችን ማድረግ ይችላል። የሀክ የምንደረግበትን መንገድ አትሊስት ሊያሳውቀን የሚችል አይነት ነገር ፓስዋርድ ሙከራ ከተደረገብን አካውንታችን ኤረር ሜሴጅ ካመጣ በስልካችን ይደርሰናል። በኢሜል ካደረገን በኢሜይላችን ይደርሰናል። የዛን ዴ ኮንሸስ ስንሆናለን የሆነ ሰው ሀክ ለማድረግ እየሞከረ ነው። ፓስወርዳችንን ረጅም ጊዜ ተመሳሳይ ፓስወርድ ከነበረ ስንጠቀም የነበረው አትሊስት እንደዚህ አይነት ሚሰቪዩስ ሲመጡ ፓስወርድን የመቀየር ሪከቨሪ ቁጥር ያደረግ ነው። ሲከፈት ምናልባት የራሳችንን ስልክ ቁጥር ላይሆን ይችላል፣ እጃችን ላይ ያለውን ስልክ ቁጥር እሱን መጠቀም። ከአገራችን ውስጥ ካሉ የሞባይል ባንኪንግ መተግበሪያዎች ጋር የተያዘ ሂደት ከሆነ ደግሞ ማሳወቅ ያስፈልጋል። ለምሳሌ ንግድ ባንክ ሞባይል አፕሊኬሽን እየተጠቀምኩኝ ከሆነ ሳማን ደውሎ አፕዴት እያደረግን ስለሆነ የሞባይል አፕሊኬሽኑን ፒን ንገረን፣ ፓስወርድ ንገረን፣ እንደዚህ እያደረግን ነው፣ አሁን የሚገባ እንድህን ኮድ ንገረን፣ እንደዚ እንደዚ አይነት ነገሮች ቪሽንግ የሚባለው ይስ በቮይስ ማጭበርበሮችም ይመጣሉ። ከንግድ ባንክ ነው የምደውልልህ፣ ከዚህ ቦታ ነው የምደውልልህ የሚሉ ነገሮች ይመጣሉ እና ከትክክለኛው ከምንጩ ማረጋገጥ፣ ንግድ ባንክ ከሆነ የከፈትንበት ብራንች ከሆነ የከፈትንበት ብራንች ሂደን ማረጋገጥ። ከዛ ባለፈ ደግሞ አማራጮች አሉ ሰፖርት ልናገኝባቸው የሚችለው ለምሳሌ የንግድ ባንክ ዘጠኝ አምሳ አንድ የኮል ሴንተሮች ሊኖሩ ይችላሉ። እንደዚህ አይነት አብዴት እያደበጋችሁ ነው ወይ እንደዚህ ሰው ጠይቆኛል ወይም ደግሞ በአቅራቢያችን ያለ ባንክም ሄዶ ማናገር ይችላል ማለት ነው። ከመተግበሪያ ጋር በተያያዘ ሴንሴቲቭ ስለሆነ ዋንስ ከቴክኦቨር ከተደረግም በኋላ ምንም የምናገኘው ብንሄድም ሌጅቲሜት እንደ ትራንዛክሽን እንደሆነ ስለሆነ የሚቆጠረው ብራችን የማግኘት ቻንሳችን ጠባብ ነው የሚሆነው፣ ማለት ነው። እንደዚህ እንደምታስቢው ኢዚ ሰዎች አይደለም። የተወሰነ ኮዷን አስታውሳ አይቲ ባለሙያ የተቀምጠው በሰከንድ ነበር። እነዚህ ወቅት ሲቀይሩ እነዛኞቹ ይቀድማሉ ልሽ ይሄ በቃ ኮምፒውተር ናቸው ወይ እስኪባል ድረስ ማለት ነው። እንደዚህ አይነት ከማንነት ሰርቆት ጋር የተያዘ በተለይ ከማህበራዊ ሚዲያ ጋር ፌስቡክም ከሆነ አንድ አጠቃላይ ፌስቡክ፣ ኢንስታግራም፣ ዋትስአፕ እነዚህ እነዚህን የያዘው አንድ ላይ ሜታ ግሩፕ ነው አይደለ የሚባለው። እሱ ጋር በቅርበት እየሰራ ነው በጋራ እየሰራን ነው። ሌጅትሜት አካውንት ከሆነ አትሊስት ሲከፍቱ አካውንቱ ሲከፈት ትክክለኛ ስማቸውን ከተጠቀሙ አሁን ይህ የሚጠቅመው ለምድነው? ከፓስፖርት ዶክመንታቸው ጋር ተመሳሳይ ሲሆን እንደዚህ አይነት የማንነት ስርቆት እንደዚህ አይነት መጭበርበር ስላጋጠመ ብለን እኛ እነሱን ሪኩዌስት ብናደርግ የመቀበል ቻንሳቸው ሰፊ ነው የሚሆነው። የጥፍቱ ነበረ ይዛ በጠፋበት አጋጣሚ ነው ይህ ሁሉ ነገር ሀፕን ያደረገው ከተወሰደ በኋላ ውስጡ የነበሩትን ፋይሎች ለማስተካከል ሞክሬ ነበርና ኦን ን ታይም ስልክ ስላልነበረኝ ፌስቡክን፣ ሌሎችን አፕሊኬሽኖች ለመጠቀም አልቻልትም ነበረ። ያቺ ታይም ነች ኤክስፖዝ ያደረገች። እዛ ስልኩን ወሰዱት። ከዛ በኋላ ቀጥታ ወደ ራሳቸው ነው የቀየሩት ኢሜይሉንና ፓስወርዱ። ሶ ያቺ እንዳላስተካክል አደረገኝ። እዛ በራሱ መጠቀም ጀምሩ ማቃቸው ዘመዶች ፌስቡክ ላይ የነበሩ ጓደኞች አብረ አደጎቼ እናምን እነሱ ጋር እየጻፉ ብራምጡ ወደሚለው ነገር ተደረሰ ማለት ነው ምንድነው ማድረግ የጀመሩት ሊንክ መላክ ጀምሩ ደግሞ በእኔ አካውንት ስለሆነ የሚጠቀሙት ሊንክ መላክ ጀምሩ ከዛ ሌላ ሰው ሀክ ማድረግ ጀምሩ ለዚህ እነዚህ ሰዎች የአንድ ሰው ብቻ አይደለም ያላቸው የሁለት ሰው ሶስት ሰው አካውንት ሊሆን ይችላል። ምክንያቱ እንደኔ አይነት ብዙ ተመሳሳይ ሰው ሊኖር ይችላል ነው እንደን መሀል ላይ የተወሰነ ሽጋፍ ሲሰጡና ሁለት ወር ሶስት ወር ልክ ሰው ሲረሳው እንደገና እንደ አዲስ ብር መጠየቅ ይጀምራሉ። አንድ ሰው ሁለቴ ሶስቴ ሊጠይቁ ይችላሉ። እና ሲጠይቁ ደግሞ ስና ይሄ በጣም እንትን አደለ አስራ ምናምን ሽብር እንትን እያደረጉ ይቀበላሉ ማለት ነው። ይህን ደግሞ ገብቶ ፕሮፋይላቸውን ገብተው ያዩና የውጭ ውጭ ሀገር የሚኖሩ አይነት ሰዎች ከመሰሏቸው ብሩ እየጨመረ ይሄዳል። ከተማ ላይ ያሉ ሰዎች ደግሞ ሲሆን እንደዚህ ስታተሳቸውን ያዩና የብር እንትናቸውን አንድ ያወጡታል፣ አንድ ያወርዱታል። እኔ አሁን ንዳታ የሚነበረበት ሰዓት ስልኬ ሲወሰድ ሲቢ አካውንት ያወጡበት አካባቢ ነበረ እና ፓስዋርዱን ስለማላውቀው ስለሚጠፋብኝ ኖት ላይ ሴቭ አርጌው ነበረ እስከሚይዘው ድረስ ብዬ ማለት ነው አሁን እቺ ሞመንት ያ ቁጥር የትና የማን እንደሆነ ከገባው ገብቶ ብርሽን ትራንስፈር የማድረግ ኦፖርቹኒቲ በጣም ሀይ ነው። አንዳንድ ሰው ደሴ ሊንግ ነው እንደዚ ይጠፋብኛል ብሎ የሚያስበውን ኢሜሎችን ብዙ ጊዜ እንደዚህ እናረግ የለን ኢሜሎችን አውጥተን ፓስወርድ ይጠፋብናል ብለን የምናስቀምጣቸው የሆኑ ኖት ላይ የሚሆን የሆነ ነገር ላይ እናስቀምጣለን። ያንን ብሬክ አድርገው ከገቡ ይሄኛውን የማያገኙበት ምንም ምክንያት የለም ነው ስለዚህ ብዙ የራስሽ ሴኪሪቲ ወይ ደግሞ ፕራይቬት የምንላቸው ነገሮች እናስቀምጣለን ስልካችን ላይ። ስለዚህ በብዙ ነገር ኤክስፖዝ ያደርግሻል። ከፊዚካልም ስርቆት ጋር በተገናኘ የሳይበር ጥቃቱ ብቻ ሳይሆን የፊዚካል ስርቆት ወደ ሳይበር ጥቃት ሊለወጥ ስለሚችል በተቻለ መጠን መጠንቀቅም ነው። ላለመሰረቅም መጠንቀቅ የሚደረግበት ሂደት ቢኖር ጥሩ ነው። ከዛ ውጭ ግን ኢሚዲት ሪስፖንስ ማውሰድ ያስፈልጋል። ስልካችን ላይ የነበሩት ቪዲዮዎች፣ ፎቶዎች እነሱ ናቸው ቀድሞት ዜ የሚሉን። በኋላ ነው ሞባይል አፕሊኬሽን እንዳለን ብዙ ብር እንዳለን እነዛ ላይ የሚታወቀው እና በተሻለ መጠን አዌር መሆንና ምን ማድረግ ይችላል የሚለውን ነገር ስፔሻሊ ከኮንታክት ጋር ያለውን ነገር ከእኛ ቁጥጥር ውጭ እንደሆነ ካሳወቅናቸው አትሊስት ሪዱስ እናደርጋለን። የሚመጣውን የሪስኩን ኢምፓክቱን መቀነስ መቀነስ እንችላለን። ይህኔ አካውንት ላይ የተሰረቀው አካውንት ላይ ፖስት ቢደረግ እኛ ምንም ነገር እንትና አይለኝም እኔን አይወክልም ለሚፖስቱትም ነገር ማለት ነው። ሰው ያን ማወቅ አለበት ነው እጃቸው ላይ ባለው ስልክ ኤስኤምስ አድርገውም ቢሆን በዋትሳፕም በቴሌግራምም ሶሻል ሚዲያ በሚጠቀመው እንዳለ ለሰው ማድረስም መጀመሪያ የሚጠቀማቸው እሱ ምክንያቱም አሁን ዘመኑ ደግሞ በጣም የተራቀቀ ስለሆነ በኤአይ ምናምን እያደረጉም እያስተካከሉ ፖስት ሊደረግ ይችላል። ስለዚህ አሁን እሱ እሱ ነገሮች ሀፕን እንዳያደርጉ ሰቡ መጀመሪያ ወር ማድረግ አለባቸው ነው። የመጀመሪያው እሱ ነው። ሌላ ምንም ነገር የለው። ለምሳሌ እንደ ሳይበር ሴክዩሪቲ ተቋም ኢንሳ በየቀኑ ፖስት ያደርጋል። የተለያዩ ቲፖችን ፖስት ያደርጋል። ዜናዎችን ይለቃል። የሚወጡት ቴክኖሎጂዎችንም እንደዚህ አይነት ቴክኖሎጂ እየወጣ ነው፣ እንደዚህ አይነት እየተሰራ ነው ሶ ለሆነ ሰው ፊሽ ለማድረግ ቢሞክርኛን አትሊስት ኢንፎርሜሽን አለን። በዛው ልክ ንቃተ ሌናውን ማሳደግ ነው እንጂ አሁን ላይ እየመጣ ያለው ትሬት ከባለሙያም ቁጥጥር በላይ የሆነ ነው። እኔ ያጋጠመ ምንድን ነው ኢንስታግራምን ፌስቡክን እንዲሁም ቴሌግራምን ጨምሮ የማስታወቂያ ስራቸውን በማስቀመጥ በተጨማሪ ስራ ካሉት ስራ በተጨማሪ እቤት ሆኖ በመስራት በቀን ከአስር ሺ ብር በላይ ቤት ውስጥ በመቀመጥ መስራት ይችላሉ፣ የሚል ማስታወቂያዎችን በማስገባት ወደ ቴሌግራም ሊንክ ያስገቡናል። ምናልባት በዋትሳፕም በኢንስታግራም ሰዎቹን አግኝተናቸው ማስታወቂያውን ከያም በኋላ ግን ቀጥታ ወደ ቴሌግራም ምናምን ይመልና እና ምንድነው ብዙ ጊዜ የሚሉት ስራው ማስታወቂያ ነው፣ ፕሮሞሽን ነው፣ አንድን የፕሮዳክት ፕሮሞሽን ነው በሚል ነው መጀመሪያ ሰውን ኢንቫይት ነው ያደረጉት። ከዛ በኋላ ማስገባት ቴሌግራም ውስጥ በመግባት ዩቲብ የገባሽ አንድ ነገር ላይክ እያደረግሽ ስክሪንሻት አድርጋ አድርጋችሁ ላኩ፣ ፕሮሞሽን በሰራችሁ ቁጥር ገንዘብ ታገኛላችሁ በሚል ማስታወቂያ ካሰሩን በኋላ ከዛ በዛ ክፍያ ታገኛላችሁ ይላሉ። የምግኝ ትናንሽ ብሮችን ይከፍላሉ። ከዛ ትናንሽ ብሮች ከከፈሉ በኋላ አሁን ከእርሶ ከእኛ ጋር እንዲቀጥሉ ኢንቨስት ማድረግ አለቦት፣ ብር መክፈል አለቦት፣ አካውንቶት አክቲቭ እንዲሆን በሚል ብሪ ብር ጠይቁናል። ከዛ ብር ካስገባን በኋላ በዛው ይጠፋሉ። እኛ ጋር ሪፖርት ቢያደርጉ አሁን አንዳንድ ጊዜ ሀኪ ይደረጋሉ። ጀስት እኛ ጋር አይመጣም። ለምሳሌ አሁን ደዲኬትድ የሆነ ክፍል አለ ኢትዮ ሰርት የሚባለው ኢንሳ ውስጥ ሆኖ የሀገሪቱን የሳይበር ጥቃቶች በተመለከተ ኢንክሉዲንግ ሶሻል ሚዲያውን በተመለከተ ይህንን ጥቃት የሚመዘግብ ትንተና የሚሰጥ ትንተና የሚሰራ ከዛ በኋላ ከትንተና በኋላ ምላሽ የሚሰጥ አለ። ያ በሶሻል ሚዲያው ላይ አሁን ያለው መጭበርበር ቁጥሩ ከፍ ያለ ነው እንጂ ሌሎች ደግሞ በኢንፍራስትራክቸር ደረጃ ኔትወርክ፣ ዌብ እንደዛ እንደዛ አይነት ነገሮችን ደግሞ ኦርጋናይዜሽናል ሌቭል የሚጠቁበት አይነት ሂደት አለ። እነሱም ሲጠቁ ደግሞ መጽሄት ስልክ መስመር አለ ዘጠኝ ሶስት ሶስት አለ። እዛ ላይ ቢደውሉ ቦታው ድረስ በመሄድ አርትፋክቶችን በመሰብሰብ እዛ ላይ የነበሩት ሂደቶች ምንድናቸው የሚትሆን በመሰብሰብ ትንተና በመስራት ድጋሜ ያ ተቋም ወደ ነበረበት ቦታ የመመለስ ለምሳሌ ትልቅ የሆነ የፋይናንስ ሚኒስቴር ሊሆን ይችላል፣ ፋይናንስ ሴክተር ላይ ያለ እዛ ላይ የሚደርሰው ምባክ በሀገር ደረጃ የሚያመጣው ኢምፓክት ሀይ ነው። እነሱም አብሮ የመስራት ስጋቶች ሲኖሩ የትሬት ኢንቴሊጀንስ ማጋራት ሂደት አለ። እንደ ዲፓርትመንት ትልቅ ዲፓርትመንት ነው። ምን እናደርጋለን ለፋይናንስ ሴክተሩ በሚሆን መልኩ ትንተና ተሰርቶ ለእነሱ ተደራሽ ይደረጋል። በተቻለ መጠን የሚያስፈልገውን ብቻ ነጥለን፣ አሁን እንደ በፊቱ ሶሻል ሚዲያ ላይ ሼር ማድረግ ከጥቅሙ ይልቅ ጉዳቱ እያመዘነ ነው እየመጣ ያለው። ሁሉም ሶሻል ሚዲያ የምታወቀው በየቤታችን ውስጥ ስለገባ ሁሉም ሰው አክሰስ ስለሚያደርግ፣ እነሱ ደግሞ ላይክ በጣም ነው ማለት። የትኛውም ዓይነት የሶሻል ሚዲያ ወይም የማህበራዊ ገጽ ይጠቀማሉ እና ብዙ ጊዜ ይመጣል፣ ፊት ለፊት ላይ ይመጣል ብዙ ጊዜ እንደዛ ካደረጉ በኋላ የሚጠቀሙት ስልክ ይዘን የውጭ ሀገር ስልክ ነውና ዋትሳፕ ስልክ ላይ ነው ነውብ ጊዜና ዋትሳፕ ላይ ነቀነት ብታናገሪያቸው ነ የምንጠቀምባቸው ፒሲ ላይ አንቲ ቫይረሶችን ማውረድ ሁለተኛ ነገር ሰው የሆነ ነገር እንደዚህ አርግ፣ ይሄን ክሊክ አርግ፣ እንደዚህ አርግ ሲለን ምንም ፍሪ ነገር የሚገኝ ነገር የለም ይመስለናል፣ እንጂ ማንም ሰው ለእኛ አስቦ ለእኛ ተጨንቆ የሚያደርግልን ምንም ፍሪ ነገር የለም። ይሄ በቀላሉ ገንዘብ መስራት በቀላሉ አይሰራም። አይነት ማለት ሳይሆን አትሊስት ማን ነው ትክክለኛ መረጃ ነው ወይ አንዳንድ ጊዜ ከአፕ ስቶር እና ከፕሌይ ስቶር የሌሉ አፕሊኬሽኖችን ከጉግል እንድናወርድ ወይም ደግሞ ከሌላ ታማኝ ካልሆነ ምንጭ እንድናወርድ ልከም እንዲያደርገናል። ለምን እዛ ላይ አትሊስት ፕሌይ ስቶርም ላይ ሲሆን የሌላን ሰው ፕራይቬሲ አትሊስት ከተጋፋም አውቆት ነው፣ ያ ፕራይቬሲ እንደተወሰደ አውቆት ነው የሚወሰደው። ይህን ትፈቅድላታለሁ፣ ይህን እንዳታ አክሰስ ማድረግ አልፈልግ እንዲክላይን ካደረግኩት አይወስደም። ትራክ አታርደኝ ካልኩት አያረደኝም። ስለዚህ አትሊስት ኖውን የሆኑትን ቨልኔራቢሊቲዎች አፕስቶርና ፕሌስቶር ወይም ትክክለኛ ምንጮቹ ጋር ይጠነቀቃሉ፣ አትሊስት ለሚያጋራው ሰው። እዚኛው ጋር ግን ሲሆን ምን እየወሰደብን እንደሆነ አናቅም። ዋንስ የሆነ ለምሳሌ የሆነ በየቀኑ ያንን አፕሊኬሽን በከፈትሽው ቁጥር ሳንቲም ይቆጥራል የሚል አይነት ነገር አፕሊኬሽን ከሆነ ባክግራውንድስ ምን እያደረገ ነው? ለምሳሌ ከማን ጋር እንደተደዋወልን፣ ከማን ጋር እንደተጻጻፍን ሶሻል ሚዲያችን ያን ምናም እንደ እሱ እሱን አይነት ነገር ኢንፎርሜሽን ባክግራውንድ ሌክ የሚያደርግ ከሆነ ከጥቅም ይልቅ ጉዳት እያመዘነ ነው። ስለዚህ ለእኔ ብሎ ማንም ሰው ጥቅም የለውም። ዊንት ዊን ነው ወይም ደግሞ ዊን ሉዝ ነው የሚሆነው። ስለዚህ በደንብ መጠንቀቅ ከትክክለኛው ምን ከትክክለኛው ሶርስ ብቻ ማውረዱንም ብቻ ሳይሆን ኢንፎርሜሽኑንም ጭምር ከትክክለኛው ሶርስ መውጠቅ ያስፈልጋል። ኢንኬዝ ደግሞ የሳይበር ጥቃት ካጋጠመ ነጻ የስልክ መስመራ እንደ ዘጠኝ ሶስት ሶስቱ ላይ እዛ ላይ መደውል ይችላሉ። ኢትዮ ሰርሳቲን ሳዶት ጆቢ ዶት ኢሜይል አለ እዛም ላይ መጻት ይችላሉ። የማህበራዊ ሚዲያ አካውንቶች ኢንፎርሜሽን መረብ ደህንነት አስተዳደር ፌስቡክ፣ ኢንስታግራም፣ ቲክቶክ ሁሉም አሁን ላይ ያሉ ትሬንድ የሆኑት ማህበራዊ ሚዲያዎች በሙሉ እዛ ላይ ኢንፎርሜሽኖች ይለቀቃሉ። እዛም ላይ መለቶች ማስቀመጥ ይቻላል። አብረን ብንሰራ አትሊስት ይደርስ የሚችለውን የሳይበር ጥቃት መቀነስ እንችላለን። ሙሉ ለሙሉ ማጥፋት ባንችልም መቀነስ የምንችልበት ሂደቶች ይኖራሉ። እንደዚህ አይነት ስራ በሚል ኦንላይን ስራ ቤት ሆኖ ይሰራሉ በሚል እንደዚህ አካውንት ካስገቡም በኋላ አካውንቱ እንዲንቀሳቀስ ግን መጀመሪያ ዲፖዚት ማድረግ አለበት ማስገባት አለበት በሚል በኢትዮጵያ ንግድ ባንክ እንግዲህ በዚሁ በሀገራችን ባሉት ባንኮች በኩል ነው። ከዚህ ኢቨን ቴሌብር ሳንታይምስ ደግሞ ንግድ ባንክ እንደመጠቀም ነው ብር እንድናስገባላቸው ያደርጉት። ከዚ ብሩን ካስገባን በኋላ ያንን ሰው ምን መጠየቅ ምን ምን የምንችልበት የጋል ግራውንድ ስለሌለ ኦልሞስት ብሩን ካስገባን በኋላ በኋላ በዛው ይጠፋና የተለያዩ የማህበራዊ ትስስር ገጾችን በመጠቀም የዜጎችን ደካማ ጎን በማጥናት የተቋማትን ሎጎ ወይም መለያ እውነተኛ በማስመሰል እየሰሩ የተለያዩ ሊንኮችን በመላክ ስራ እናሰራለን በማለት የማንነት ስርቆት እየፈጸሙ ይገኛሉ። ሪሊያ ነገር ከስራና ክህሎት ሚኒስቴር የወጣ ነው የሚለውን የስራና ክህሎት ሚኒስቴር አትሊስት ስልክ አለ። ያ ስልክ ባይሰራ እንኳን ኢሜል አለ። ኢሜል ባይሰራ እንኳን ስራና ክህሎት ሚኒስቴር ሪሊ አሁን እንደዚህ አይነት ነገሮችን እያወጣ ነው ወይ የሚለውን የትክክለኛውን የስራና ክህሎት ሚኒስቴር ማህበራዊ ሚዲያዎችም አሉ። ብሉ ባጅ ያላቸው ማህበራዊ ሚዲያዎች አሉ፣ ስዊችስ ትረስትድ የምንላቸው ማለት ነው። እዛ ላይ ፖስት ተደርጎ ነበር ወይ ስለ ኢንፎርሜሽኑ ማለት እንደዛ አይነት ለህዝቡ ጥቅም የሚሰጥ ይሄ የሚያክል ብር የሚሰጥ አይነት ነገር ከሆነ እነሱም በደንብ ነው ፕሮሞት የሚያደርጉት። ትክክለኛ ከሆነ ዌብሳይት አላቸው። ስልክ ካልሰራ ኢሜል ካልመለሱ አትሊስት ዌብሳይት አለ። ዌብሳይት ከሌላቸው አሁን ላይ ማህበራዊ ሚዲያ አካውንቶች አሉ። ቲክቶክ ሊሆን ይችላል፣ ፌስቡክ ሊሆን ይችላል፣ ኢንስታግራም ሊሆን ይችላል። እዛ ላይ ገብቶ ትክክለኛውን ነገር ማጣራት ያስፈልጋል። በዚህ ጉዳይ በጣም ብዙ የተጭበረበሩ ሰዎች አሉ። በኋላ ላይ ሰዎቹ ሲጣሩ ሌላ ክልል ከተሞች ላይ ተቀምጠው ነው ይህን ነገር ፊሽ እያደረጉ አካውንትም ቴስት ወደ ታች በወረድን ቁጥር ታች በሆነ ቁጥር በቀላሉ መክፈት የሚቻልበት አይነት ሂደቶች አሉ። ና ደ እንደ መንግስትም ጥሩ አቅጣጫ አለ። አትሊስት ንግድ ባንክም ሊሆን ይችላል የትኞችም ባንኮች ሊሆን ይችላል። አካውንት ስትከፍቺ በተቻለ መጠን ናሽናል አይዲ ከሌለሽ አካውንትም አትከፍችበት ሚንስ አለና ኪዛውን መንግስት አንድም ጥሩ ያደረገው ነገር ለመከላከል አትሊስት ናሽናል አይዲ ላይ ብዙ ነገሮች ይገባሉ። አሻራሮች አሉ ይ እያንዳንዱ ነገሮች ኢንፎርሜሽናችን እዛ ላይ ገብተዋል እና አትሊስት ማን እንደወሰደው የት እንዳለ ቴክስት ታይም እንጂ ሰው የመያዝ አይነት ነገሩ ሰፊ ነው የሚሆነው ማለት ነው። ማህበረሰቡ ይህንን አውቆ ግንዛቤውን በማሳደግ በተቻለ መጠን ተጋላጭነትን በመቀነስ ራሱን ሊከላከል ይገባል። መጭበርበር ቢከሰት በሳይበር ደህንነት ዙሪያ ለሚሰሩ ተቋማት ጥቆማ በማድረግ ሊደርሱ የሚችሉ ማህበራዊና ኢኮኖሚያዊ ቀውሶችን መቀነስ ይቻላል።